አነስነሰገራለን ግብአቱ ጨምራቸዋል ሰላም ጤና ይስጥልኝ የቻናሌ ተከታታዮች የአመለ ልጅ ነኝ እንዴት ናችሁ ዛሬ ደግሞ ይሄውላችሁ ይዤላችሁ የሚቀርበው በጣም ቀለል አድርጌ የሚጣፈጥና ቆንጆ የካሮት ወጥ አሰራር ነው የማሳያችሁ ካሮት እንደምትመለከቱት ሶስት ፍሬ ነው ካሮቱን በአብዛኛው ካልጫ ጋር ስንጠቀመው ከሩዝ ጋር ስንጠቀመው ነው የምናውቀው። አሁን ደግሞ በቀይ ወጥ ቆንጆ አድርጌ ያሳያቸዋለሁ። ከካሮቱ ሌላ ደግሞ የያሱ ሌሎች ግብአቶች ለቀይ ወጥ ስለሆነ በርበሬ አዘጋጅቻለሁ። የተከተተ ነጭ ሽንኩርት አለን። ሶስት ራስ መካከለኛ ቀይ ሽንኩርት አለን። ጨው እንደየመጠናቸው ነው። ጨው አለ፣ ዘይት አለ። ይሄንን ግብአቶች አንድ ላይ በማዋሃድ በጣም ቆንጆና ጣፋጭ በቀላል ዘዴ የሚሰራ የካሮት ወጥ አሰራር ነው ማሳያቸው። እንግዲህ ተከታተሉ። ለመጀመሪያ እንደዚህ የላት ሽንኩርት ደቀቅ በማድረግ እንከትፈዋለን። እንስታርተን ደቀቅ ማድረግ አለን ምክንያቱም ካሮትን በኋላ ላይ ስንምን ፈቀጥቀው ወጣችን ተመሳሳይ ተመጣጣኝ የሆነ ይዘት እንዲኖረው። ሽንኩርታችንንና ሌሎች ግብዓቶችን ስንሰራ ሁልጊዜ በአንድ አይነት ብናደርገው የተሻለ ነው፣ ለአይንም ደስ ይላል። አፋችን ላይም ምንም አይነት የመጎርበጥ ስሜት እንዳይሰማን ያደርጋል። ሽንኩርቴ እንግዲህ እንደዚህ አድርጌ እንደምታዩት ጥቅቅ አድርጌ እከተዋለሁ። ሙሉ ለሙሉ ከትቴ ካሳየዋችሁ ሰዓት ስለሚወስድብኝ ቀጨብ ቀጨብ ብያረኩ ነው ማሳያችሁ። ዋናው ነገሩ ቁሌቱ ላይ ስለሆነ እሱ ላይ በተከታታይ ምንም ነገር ብዙ ሳይቆራረጥ ለማሳየት ሞክራለሁ። እንደምትወጡት እርግጠኛ ነኝ። ተመልካቾች እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ እናንተ እንድታግዙኝ እፈልጋለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ነው። ላላዩ ሰዎች እያሳያችሁልኝ ነው። አዲስ የሆናችሁ ግን ካያችሁ በኋላ ሰብስክራይብ ማድረጋችሁ እንዳት እንደምታዩት እንግዲህ ይህንን ይመስላል። ሶስት ራስ ሽንኩርት የከተፍኩትኝ የከተፍኩት ደቀቅ አድርጌ የከተፍኩት እንደዚህ እየከተፍኩ እንዳለ መጥበሻዬ ላይ ምንም አይነት ዘይት አላደረኩም። መጥበሻ ይለኩሻለ ወደ መጥበሻ እናረጋለን። ዘይት ሳናረግ መጀመሪያ ትንሽ ተበስ ለማረጋው የተሻለ ነው። በጣም በሚገርማችሁ ሁኔታ ልክ የዶሮ ቴስት ነው ያለው። በጣም ነው ደስ የሚለው እኔ ከዚህ በፊት በጣም ቆይቷል፣ እንደዚህ ሰው አቅምሶኝ በልቼው ደስተኛ ነበርኩኝ። አሁን ቀለል ያለ ምግብ ስሩ ባካችሁን የሚል አስተያየቶች ሲመጡልን፣ ቀለል ያለ ደግሞ እስኪ ምንድን ነው ብዬ ሳስበው፣ ካሮቱ ነው ስላገኘሁት፣ የካሮቱ ጡላ አካፍላችሁ ብዬ ነው። ይሄን ደግሞ ከጨረስን በኋላ ወደ ሌላው እንሄዳለን። ካሮቱን ተቀትቃለን ማለት ነው። እንግዲህ ሁላችሁ እንደዚህ ቧችንን ትንሽዬ መጠጥቅ መጠጥ ካደረገልን በኋላ ዘይት እናደርግበታለን። ሁልጊዜ ስራ ስንሰራ አንዱን እያማሰር ወደሚሰራው ስራ ስለሆነ የምንሄደው ይሄንን ሽንኩርት እስኪ ቁላላልኝ ድረስ በስቶቡ ላይ ሌላውን ደግሞ እያከናወንኩኝ እጠብቀዋለሁ። እኔም ብዙ አልቻ ኮልም ግን ስራው እጅግ በጣም ቀላል ስለሆነ ሁላችሁም ብትሞክሩት በጣም ደስ ይለኛል። ብዙ ወጭን የሚጠይቅም አይደለም ግን በከርከት ብሎ ጣፍጦ የሚበላ ምግብ ስለሆነ ነው ወደ ካሮታችን ይጠላል። እንግዲህ ካሮታችን የምንፈቀፍቀው ይኸውላችሁ ይሄ በጣም ትልቅ ስለሆነ በደቃቁ ብንፈቀፍቀው የተሻለ ነው። በዚህኛው በኩል ማለት ነው ብዬ ነው የማስበው። በዚህ ከፈቀፈቃችሁ ሰፋፊ ሆነና ከሽከሽ ማለት ባህሪ ያሳያችኋል። ይሄኛው ግን መካከለኛ፣ በጣም ያልደቀቀው መካከለኛ ስለሆነ በዚህኛው ፓርት ነው የምንፈቀፍቀው። ወደ ካሮታችን እንሄዳለን። በቀላሉ ሁልጊዜ ዩቲዩብ ከፍተን ምግብ እንሰራ ስንል የምታሳዩ ነገር በጣም ከበድ ያለ ነገር ነው። ቅመሞቹ ብዙ ናቸው፣ ውዶች ናቸው። በአሁኑ ሰዓት ላይ እኛ ደግሞ አይተን ለመስራት ስንል እንቸገራለን፣ ግብአቶቹ ሙሉ ለሙሉ ስለማናገኝ ማናገኝ እምትሉ ተመርካቶቻችን። እኔ እምነግራችሁ ትልቁ ነገር ምን መሰላችሁ? ብዙ ይሄ የሚታዩ ግብአቶችን ብዙ ጊዜ እኔም ዩቲዩብ እከታተላለሁ ዩቲዩበር እንደመሆን ይመጣል። ግን ይሄ የምታያቸውን ቁንዶ በርበሬ፣ ኮረሪማ ተብሎ ቅመሞች አሉ። በእርግጥ ቢገኙ በጣም ጥሩ ነው ባይኖሩም ግን እነሱን በዋናነት እኔ እውነት ነው እንላችሁ፣ ነጭ ሽንኩርት ተጣላችሁ ለማንኛውም ምግብ በጣም ቆንጆ አርጎ አጣፍጦ ስለሚያበላ ከቅመሞች ውስጥ ነጭ ሽንኩርት ተጠቅማችሁ መመገብ ትችላላችሁ። የዚህን ያህል የሚያስቸግር ነገር የለም። ቤት ያፈራውን ነገር መመገብ ትልቁ ነገር ዋናው ጤና ስለሆነ፣ በንጽህና የሚሰራ ነገር ስለሆነ እኔ እሱ ላይ ነው ትኩረቴ። ጤነኛ ምግብ እንበላለን በሚለው ስለሆነ ነው የማተኩረው እና እንደዛ ጋር ተጠቀሙ ላለው እንግዲህ ሁሉንም አላሳያችሁም። ቅድም እንዳልኳችሁ ይሄን ካሮት ፈጥቄ ልክ ስጨርሰው አሳያችኋለሁ ሶስቱን ካሮቶች ማለት ነው። እንግዲህ ያውና አለቀ። ይሄንን ይመስላል። ይሄው በጣም ደቃቅ ነው። ከቻላችሁ በቢላ እዚህም እንዲያንሳርጋችሁ ቆረጥ ቆረጥ ማለት ትችላላችሁ። ደግ ክትክት ማለት ትችላላችሁ። ግን እንደዚሁም ብጨምሩት ደግሞ በዘይት ላይ ሲጠበስ በኋላ ላይ ስለሚሞት ብዙ አስቸጋሪ አይሆንም። ይሄንን ይመስላል። እስከዛ ድረስ ደግሞ ኔ ሄድ እየከተኩኝ ባለው ነገር የተቁላላ ነበር ሽንኩርቴን አሁን ነጭ ሽንኩርቴን ደግሞ ጨምርበታለ እዛው ሽንኩርቱ ላይ እንዳለ አያቸው፣ ሞትት ብሎልኛል። ይሄ ነጭ ሽንኩርቱን እዚህ ላይ ተጨምረዋለሁ። ከዚህ በኋላ ያለው ነገር መጨማመር ነው፣ ብዙ ከባድ ነገር አይደለም። እኔ እንደምትወዱት እንግዲህ በጣም እርግጠኛ ሁኜ ነው የምሰራው። እንደዚህ አድርገን ተጨመርም በኋላ እዚሁ ላይ በርበሬያችንን እናቁላላለን። ያው ቀላ ማለት ስላለበት ነው በርበሬ ትንሽ በርከት አድርጌበታለሁ። ሲቀላ ደስ ይላል ወጡ። እንደዚህ አድርጋችሁ ይሄን ታቁላላላችሁ። ልክ እንደ ስጉ ወይ ደግሞ ለወጥ እንደምናቁላለው ቁሌት ነው የምታቁላሉት። እኔ ቅመም ብዙ እንዳልኳችሁ አላንዛዛውበትም። የዚህን ያህል ባለኝ ነገር በቤት ውስጥ ባለው ነገር ነው። ኮረሪማም አልነበረም ስለዚህ ነጭ ሽንኩርት የተጠቀምኩት በነጭ ሽንኩርት እንደዚህ ተቆላልኩ። በጣም ደስ የሚል ውህድ ነው የሚፈጥረው። ሽታው ራሱ በጣም ነው ደስ የሚለው። በርበሬ የቤት ከሆነ በተለይ የሚያሰጋን ነገር የለም። በርበሬዎቹ ላይ ብዙ አይነት ማሙስ ስለሚጨመሩ ሲዘጋጁ፣ በመጀመሪያም ደረጃ ላይ በጣም ቆንጆ ነው የሚሆንላችሁ። እንደዚህ አድርጋችሁ ቁሌታችሁ በደንብ አድርጋችሁ ታቆላላላችሁ። ከዛ በኋላ ነው እንግዲህ ካሮቱን የምትጨምሩ። ለተወሰነ ሰዓት ግን አቆላላለሁ። እዚህ እንደምታዩት ምንም አይነት ውሃ አልተጠቀምኩም እስካሁን። አሁን ግን ውሃ ትንሽዬ ጠብ አደረግበታለሁ። ብ ያደረኩም አቁላለዋለሁ። በመጀመሪያ ግን ዘይትና ሽንኩርታችሁን ስታቁላሉ ውሃ በተቻላችሁ መጠን ብታረጉ የተመረጠ ነው። በርበሬ ላይ ውሃ ጥብ ጥብ ጥብ ሲደረግ አብዛኞቹ ሰዎች የሚመስለን የሚቁላላለን አይቁላላም። እንደዚያ የሚሆነው እንደሚመሰላችሁ፣ በርበሬያችሁ በዘይት ጥብ ስፋ አደረጋችሁት በኋላ ውሃ በጣም ሳታበዙ፣ ከዛ መሀል ላይ ጥብስ ካለ በኋላ ሽንኩርቱም ሽታው ከመጣ በኋላ ግን ውሃ ጠብ ስታደርጉ ቶሎ በርበሬ የሚያቃጥሉ እንኳን ከሆነ የመጥፋት ባህሪ ስላለ እዋዙን ትሉ ጠብ ጠብ ጠብ አታድርጉ። ስትሰሩ እንዳያቃጥል ማለት ነው። ታቁት አላችሁ። ይሄን ለናንተ እንዲነው መናገር አልችልም። በጣም ጎበዝ ናችሁ ኢትዮጵያውያን፣ በተለይ እጅግ በጣም ባለሙያዎች እንደሆናችሁ እርግጠኛ ነኝ ከእናቶቻችን የወረስነው ብዙ ነገር ስላለ። ግን አሁን ላይ እንደዚህ ላጤ ሆነው የሚኖሩ ገና ደግሞ ወጣቶች ብቻቸውን በላጤ ላይ የተቀመጡ ሴቶችን ቢሆኑ እንዲገነዘቡት ያህል ነው የምናገረው እዚህ ያህል ሆነላችሁ በኋላ የምታደርጉት እዚህ ላይ ከዚህም የተዘጋጀውን ያዘጋጀነውን ካሮት እንጨምረዋል። ደግሞ ሙሉ በሙሉ ሶስት ካሮት ነው። ቅድም አይታቸዋል። ተፈቀፍቅ ሶስቱን ካሮቶች እንደዚህ አድርጌ ጨምራቸዋል። አሁን ካሮቱንም እዚሁ ላይ ብዙ ውሃ ሰራደርግ ለተወሰነ ሰዓት ተጠብሰዋል። ምክንያቱም ውስጡ ያሉ ቅመሞቹ ቴስት ውስጥ ግብት እንዲያጣፍቀው እንዲያጣፍጠው ስለሚያደርገው ውስጡ በደንብ አድርገን እናቁላለዋለን። ቶሎ መከላለስ የለብንም። አሁን ትልቁ ችግር የሚሆነው እንደዚህ አድርጋችሁ ቶሎ ከፈለሳችሁ በቃ ወጣችሁ። ምን ልበላችሁ? ምን አይነት ቴስት እንደሚያመጣ እኔ አላውቅም። ብቻ ማቁላላት ግን ግዴታ ነው። ውሃ ውሃ ነው የሚለው እዚህ ላይ ከጨመራችሁበት ወደ ሆነው በዚህ እያተላበጣችሁ ወይም ማድረጋችሁ ማዳረሱ ምን ነው ያችሁ ለሲዳረስ ራሱ እየተጠበዘ ምትጥ ይልልናል። ቆንጅዬ የሚጣፍጥ ወጥ እንሰራለን ማለት ነው በዚህ አይነት ሁኔታ አሁን በራሱ እንደዚህ የዚህን ያህል ጥብስ ካለ በቂው ነው። ለአንድ ለአምስት ለስድስት ደቂቃ የሚሆን እዚሁ ላይ በራሱ እንድታቁላሉት። ከዛ በኋላ አንድ የውሃ ብርጭቆ ውሃ ነው ማድረግበት። የአንድ ብርጭቆ ውሃ የዚህን ያህል ካደረግኩት ቀርካለው ጨምራለሁ። አማስያ ሁሌም እንደምላችሁ ስትሰሩ ምግብ እንዲህ አይታችሁ ቅር የሚላችሁ ከመሰላችሁ ማድረግ ያለባችሁን ነገር አድርጎ ከጨው ውጭ ጨው ብቻ ነው። ቅር ሲላችሁ በደንብ ልጨምር ብላችሁ ጨው እንዳትጨምሩ። አንድ ብርጭቆ ነበር አለ ቅድም ያልኳችሁ፣ አሁን ግማሽ ላይ ሆነ ጨምሬበታለሁ። ከዛ ይሄኛው ሲልተከተፈለ በደንብ ከተንተከተከው በኋላ ጨዋችንን ጨምረን እንቀምሷለን። አያችሁ ወጡ እንግዲህ ይህንን ይመስላል። ይውላችሁ የካሮት ወጥ ማለት ይሄ ነው። ቀይ ወጥ ነው ይሄ ነው። እዚህ ላይ ከፈለጋችሁ እናንተ ለፈለጋችሁ አይነት መልክ መመለስ ትችላላችሁ። በጣም ነው የሚያምረው፣ እንደዚህ ሲያዩት እራሱ ካሮት ከአልጫ፣ ከእሩዝ፣ ከሌሎች ከተለያዩ ምግቦች ኬክም ይሰራበታል። በነገራችን ላይ ኬክም ሰርቼ ያሳያችኋለሁ ሌላ ጊዜ። ከዛ ውጭ እንደዚህ በወጥ መልክ ማቅረብ ስለምችሉ ሁላችሁም በቤታችሁ ሞክሩት። ሼር በማድረግ ግን ሌሎች እንዲያዩ ደግሞ አድርጉልኝ። ስለምትሰጡኝ አስተያየት ስለምትከታተሉልኝ ቻናሌንም እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። እንደምታዩት እንደዚህ ችክችክ ብሎ ተንተክ ትኮልኛል። የዚህ ያህል ከተንተከተከ በጣም በቂ ነው። አሁን የቀረን ነገር ቢኖር ጫዋችንን መጠቀም ነው። ጫው ቅድም እናሳየዋችሁ እንደዚህ አድርገን ለጫዋችን ያደርግልህና አንድ ላይ እናዋህደዋለን እንደዚህ ከዚህ በኋላ ያለው ነገር ስላለቀ ስቶቪን ነው ሙሉ ለሙሉ እንማጠፈው። በደቀምሻችን ይድና። ሁላችሁ በቤታችሁ እንደዚህ አድርጋችሁ ተመገቡ፣ ሞክሩት ከዛ ከጣፈጣችሁ ቆንጆ ከሆነ አሰራሩ። ኮመንት ጻፉልኝ። አያችሁት? በጣም ቆንጆ ወጥ ነው። ቀንሽ ደግሞ ላሳያችሁ እስኪ። በጣም ምርጥ ነው፣ በእውነት ነው የምላችሁ። ይሄ እንደምላችሁ በጣም በጣም በጣም የሚጣፍጥ ነው። እኔ ደግሞ አሁን ከቤተ ክርስቲያን እንደመጣሁ ነበር የሰራሁት። ስለዚህ በጣም እርቦኝ ነበር፣ ቅልል ያለ ቁርስ ስላገኘው ለራሴ በጣም ደስ ብሎኛል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ እላለሁ። እንግዲህ ወጥ ይሄንን ይመስላል። ሁላችሁም ቤታችሁ ሰርታችሁ ሞክሩት። ስለተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናችኋለሁ። ሰላም ሁኑልኝ። ቻው።